ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብ እና መጻፍ ለሚቸገሩት አዳርሱ ሊዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ የመጨረሻ ፊደሎችን ነው ይዤላችሁ መጣሁት። ከጸ ፊደል እስከ ቨ ፊደል በውስጡ ደግሞ ፈጸ፣ ናፈ ሌሎችንም አጠቃሉ የያዘ ቪዲዮ ነው። ስለዚህ እነዚህን ከመጀመሪያው እስከ መጨረሻው እያንዳንዱንና እንዲሁም የመጀመሪያ ድምጾች ከአራተኛ ድምጾች ሶስተኛ ከስድስተኛ ያላቸውን ልዩነት በደንብ የምናይ ነው የሚሆነው። ከዚህም በተጨማሪ ደግሞ ዲቃላ ሆሄያት ወይም ውስብስብ ፊደላት የሚባሉትንም አብረን የምናነብና የምንጽፍ ይሆናል። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘውትር ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ምሽቱ በኢትዮጵያ እስከ ሌሊቱ ስድስት ሰዓት እያስተማርነ ነው የምንገኘው። እናንተም ባላችሁበት ሆናችሁ ትምህርታችሁን በኦንላይን መከታተል ትችላላችሁ። አማርኛ እንግሊዝኛና ሌሎችንም ተዛማጅነት ያላቸውን ቋንቋዎች በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እያደረግነ ነው የምንገኘው። ስለዚህ ዛሬ የምናየውን ክፍል ስምንት ፊደላትን ማንበብና መጻፍ የመጨረሻ የፊደል አጽጻፍን እናያለን ማለት ነው። ቀጣይ ከቃላት ምስረታ ነው የምንጀምረው። ስለዚህ እነዚህ ፊደላት ከመጀመሪያው እስከ መጨረሻው ረጋብላችሁ ቪዲዮውን ለመከታተል ሞክሩ። ሼር እና ላይክ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ስለዚህ እዚህ ጋር እንደምታዩቸው የመጀመሪያ ጸ ፊደል አለ። ሁለተኛውም ፀ ፊደል ነው። ሁለቱ ምንድን ናቸው? ጸ ሁለት አይነት ነው ያለው። ሁለት አይነት ጸ ነው ያለው። የመጀመሪያው ጸ ዶቱ ጸ ሲባል ይሄኛው ደግሞ ፀሐይ ውጸ ይባላል። ሌላው ፈ ፊደል ነው። ከዛም ቀጥሎ የምናገኘው ፐ እና የመጨረሻው ቨ ፊደል ነው። ከዚህ ጋር የምታዩቸው ፐ እና መጀመሪያ በባለፈው ቪዲዮ ያየነው ክፍል ሰባት ላይ ጠ ፊደል አለ። እነሱ እንዳይመሳሰሉባችሁ እንዲሁም በፊደልና በፊደልም የተለያዩ ናቸው። ጠና ተ የተለያዩ ናቸው። አና ሀ ፊደልም የተለያዩ ናቸው። እነዚህ የሚመሳሰሉ ፊደሎች በድምጽ የሚመሳሰሉ ፊደሎችን ደግሞ በቀጣይ ቪዲዮ በብቻ አንድ ላይ ሰርቼ የማመጣላችሁ ነው የሚሆነው። እስከዛ ግን እናንተ ይህንን ላይክ እና ሸር እያደረጋችሁ እንዲሁም ቪዲዮውን እየጻፋችሁ እዚህ ጋር ያለውን ፊደላት በመጻፍ ቴሌግራም ግሩፕ አለ፣ ግሩፑ ላይ ያስቀምጡልኝ። ግሩፑን ጆይን አድርጉ። ከዘጠና ምናምን በላይ ቤተሰብ ያለው ግሩፕ ነው። ስለዚህ እሱን ጆይን በማድረግ ለሌሎችም ሸሪ ያደረጋችሁ የበለጠ ከዛ ላይ ደግሞ የምታገኙት እውቀት ስለሚኖር እየገባችሁ ጆይን አድርጉ። አሁን ቀጥታ ወደ ትምህርቱ ስንሄድ የመጀመሪያ ፊደሏ ጸት ትባላለች። እዚህ ጋር የመጀመሪያ ፊደሎች ላይ ልክ ከዚህ በፊት በምሰራው ቪዲዮ እንደምነግራችሁ ሁሉ አናባቢ ድምጾችን ተጠቀሙ። በተለይ ወደ ቁልቁል መቁጠር የናንተ የመጽሐፍ ችሎታችሁን ያሰፋል። ወደ ቁልቁል በምትቆጥሩበት ጊዜ የመጽሐፍ ችሎታችሁ ከማንበብ ችሎታችሁ በላይ የመጽሐፍ ችሎታችሁን ያሰፋል። ያ ማለት የጋራ ድምጽ እያገኛችሁ ነው። ወደ ቁልቁል ስትቆጥሩ ማንኛውንም ፊደል የጋራ ድምጽ እያገኛችሁ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እስከ ስምንተኛ ያሉ ፊደላትን ወደ ቁልቁል መቁጠራችሁ ለእናንተ የጋራ ድምጻቸውን አወጣችሁ ማለት ነው። የጋራ ድምጽ አወጣችሁ ማለት ነው። በአንድ ድንጋይ ሁለት ወፍ ማለት ነው። አንደኛ ታነባላችሁ፣ ሁለተኛ ትጽፋላችሁ ማለት ነው። ለመጻፍ ደግሞ ትልቁ ነገር የሚያስፈልገን ምንድነው? የጋራ ድምፆችን ማወቅ ወይም የፊደላትን ድምጽ ማወቅ ስለሆነ ማለት ነው። ስለዚህ የመጀመሪያው ጸ ፊደል እንለዋለን። ሁለተኛውም ጸ ነው የሚባለው። ሶስተኛው ፈ ፊደል ነው። ይሄኛው ደግሞ ፐ ፊደል ነው። ይሄኛው ደግሞ ቨ ፊደል ነው። ስለዚህ ጸ፣ ጸ፣ ፈ፣ ፐ፣ ቨ ስንል በሙሉ አ አ ቢል ድምጽ አላቸው። ስለዚህ የመጀመሪያ አናባቢ ድምጽ ማን ነው? አ የሚባለው ነው ማለት ነው። የመጀመሪያ አናባቢ ድምጽ የሚባለው ፊደል ይሄ ነው ማለት ነው። ስለዚህ በዚህ ድምፅ መሰረት ነው ሁሉም የሚጠሩት። ስለዚህ አንደኛ ፊደሎች የሚል ድምፅ አናባቢ ድምጽ ይኖራቸዋል። ሁለተኛ ፊደሎች ላይ ስንሄድ ደግሞ ኡ የሚል ነው ፁ። ስለዚህ እዚህ ጋ የምታዩት ምን ዓይነት ድምጽ ነው? ኡ የሚል አናባቢ ድምፅ አለ ማለት ነው። ሁለተኞች ላይ ኡ የሚል አናባቢ ድምፅ አለ። ሶስተኞች ላይ ደግሞ ኢ የሚል ድምጽ ነው አለ። ፂ፣ ፂ፣ ፊ፣ ፒ፣ ቪ ስንል በሙሉ ኢ። ኢኢ የሚል አናባቢ ድምፅ አላቸው ለሶስተኞች ማለት ነው ለአራተኞች ደግሞ አፋችን ሙሉ ለሙሉ ከፍተን የምንጠራቸው ፊደሎች ናቸው ጻ ፃ ፋ ፓ ቫ ሁሉም ምን አይነት ድምጽ ነው ያላቸው አ የሚል አራተኛ አናባቢ ድምጽ ነው ያላቸው አ የሚል አራተኛ አናባቢ ድምጽ ይሄ ማለት ነው ስለዚህ አራተኞች ሙሉ ለሙሉ አፋችን ከፍተን የምንጠራቸው ናቸው አምስተኞች ደግሞ ቀጠንና ረዘም ያለ ድምጽ ኤ የሚል ድምጽ ነው ያላቸው ጼ ፄ ፌ ፔ ቬ። ስለዚህ እነዚህ ደግሞ ምን አይነት ድምፅ አላቸው? ኤ ኤ የሚል ድምጽ ይኖራቸዋል ማለት ነው። ወደ ስድስተኞች ስንሄድ እ የሚል ድምጽ ነው የሚኖራቸው። ስለዚህ እችኛ ጽ ጽ ህ ህ ቭ ስድስተኛ ፊደሎች አጭርና ወፍራም ድምጽ ነው የሚኖረው። ስድስተኛ ፊደሎችን ስንጠራ ይደክመናል። ወደ ውስጥ ፊደል ድምጹን የምንጠራው ወደ ውስጥ ስለሆነ ድምጻችን ወደ ውጭ መውጣት ስለማይችል፣ ስለዚህ እነዚህ ፊደሎች አጭር ድምጽ ነው የሚኖራቸው ማለት ነው። ሶስተኛና አምስተኛ ከሆነ ግን ረጅም ድምጽ ይኖራቸዋል። የመጨረሻው ኦ የሚል ድምጽ ደግሞ ጾ ጾ ፎ ፖ ቮ። እነዚህም የመጨረሻ ድምጾች ደግሞ ኦ የሚል ድምጽ ይኖራቸዋል ማለት ነው። ኦ የሚል ድምጽ ይኖራቸዋል። ከዚህ ቀጥሎ የምናገኘው ስምንተኛ ወይም ውስብስብ ፊደላት አሊያም ደግሞ በተለምዶ ዲቃላ ሆያት ብለን የምንጠራቸው ናቸው። እነዚህ ደግሞ እነ ጿ፣ የጸ ፊደል ጿ ይባላል። የፈ ፊደል ፏ ይባላል። የፐ ፊደል ፖ ይባላል። የቨ ፊደል ደግሞ ዋ ይባላል። ስለዚህ እነዚህን ወደ ቁልቁል ስንቆጥር የጋራ ድምጻቸውን እያወጣ ነው እያንዳንዱ። ከአንደኛ እስከ ሰባተኛ ወደ ቁልቁል መቁጠራችን ትልቁ አድቫንቴጅ ምንድን ነው? የጋራ ድምጻቸውን እናውቃለን። አሁን ደግሞ ከአንደኛ ወደ ሰባተኛ ወደ ጎን እንቆጥራለን ማለት ነው። የመጀመሪያው ፀ ካለ፣ ሁለተኛ ኡ የሚል ድምፅ ፁ እንላለን። ሶስተኛ ኢ የሚል ድምፅ ፂ እንላለን። አራተኛ ጻ፣ አምስተኛ ፄ፣ ስድስተኛ ፅ፣ ሰባተኛ ጾ፣ ስምንተኛ ፆ ፆ ልክ በዚህ መልክ እናንተም እያነበባችሁ መጻፍ ትችላላችሁ ማለት ነው። ማንበብ ብቻ አይደለም ጎን ለጎን እየጻፋችሁ ነው ማንበብ ያለባችሁ። እያንዳንዱ ለምሳሌ እዚህ ጋር ላሳያችሁ፣ ጸ ፊደል እንዴት መጻፍ እንዳለባችሁ ላሳያችሁ። ጸ ፊደል ስትጻፍ መጀመሪያ እንዴት ነው የምታደርጉ? እንደ ሁለት ቁጥር እንደዚህ ከጻፋችኋት በኋላ ይችኛዋን ደግሞ ወደ ዘወር ታደርጉና እንደዚህ ስታደርጓት ታደርጓት እቺ የመጀመሪያዋ ጸ ፊደል ማለት እቺ ነች፣ ጸ። ከዛ ሁለተኛዋ ጸ ደግሞ ይችኛዋ፣ ጸሎቱ ጸ ስትባል ይችኛዋ፣ ፀሐዩ ፀ ደግሞ ዜሮን ከጻፍን በኋላ እቺ ጋር አግዳሚ ስንጨምርባት ፀሐዩ ፀ ትባላለች። ፈን ለመጻፍ ከፈለጋችሁ ደግሞ ይችኛዋን ማለት ነው፣ መጀመሪያ ቋሚ እናደርጋለን፣ እዛ አግዳሚ እናደርጋለን፣ እዚች ከታጠፈችበት ላይ እንደዚች ማዞር ነው ይቼ ፈ ተብላ ትጠራለች። ሌላው ፐ ፊደል ደግሞ እንዴት ነው የምንጽፋት ካላችሁ መጀመሪያ ቋሚ እናደርጋለን፣ ከዛ እዚህ ላይ አግዳሚ ሳደርግበት ይሄ ፐ ተብሎ ይጠራል፣ በእንግሊዘኛ ቲ ተብሎ የሚጠራው ፊደል ማለት ነው። እንዲሁም ቨ ፊደል ደግሞ ለመጻፍ ምንድነው የምናደርገው? መጀመሪያ በን እንጽፋለን፣ ከዛ እንደሽ እዚህ ላይ ምንም ሳነካካ ካናቱ ላይ ብቻ ሳይነካካ ነው የሚጨመረው፣ አግዳሚ ከላይ ሳይነካካ ነው። ስለዚህ በፊደል ተብሎ ይጠራል ማለት ነው። ስለዚህ ወደ ዋናው ትምህርት እንሂድና መጀመሪያ ፀን ከዚህ ከመጀመሪያ ወደ ሰባተኛው አይተናል ስንመለስ መለስ ጿ ጾ ጽ ጼ ጻ ጺ ጹ ጸ ከኋላ ወደፊት መጀመሪያ ከመጀመሪያ ወደ ሰባተኛው ስላየነ ብዬ ነው በዚህ መልክ እንጠራችኋለን ማለት ነው። አጸጻፋቸው ይሄን ይመስላል። የመጀመሪያ መጀመሪያዎችን ከጻፍኩላቸው ሌሎቹ አይከብዷችሁም ብዬ ነው። ከዚህ በመቀጠል ሁለተኛው ጸ ፊደል ላይ ስንሄድ ይሄ ፀሐይ ውጸ ተብሎ የሚጠራ ነው። የመጀመሪያው ጸ ይባላል። ሁለተኛ ጹ፣ ሶስተኛ ጺ፣ አራተኛ ጻ፣ አምስተኛ ጼ፣ ስድስተኛ ጽ፣ ሰባተኛ ጾ። ይሄ ስምንተኛ ፊደል የለውም። ሁለተኛው ጸ ስምንተኛ ፊደል የለውም። ሁሉም ፊደላት ስምንተኛ አላቸው ማለት አይደለም። አምስት ፊደሎች ስምንተኛ የሌላቸው አሉ። ከዛ ውጭ ያለው ግን ሰላሳ ምናምን ፊደላት አለው ማለት ነው። ሀያ ምናምን ፊደላት አለው። ስለዚህ በዚህ መሰረት ማየት እንችላለን። ወደኋላ ስንመለስ ጾ፣ ጽ፣ ጼ፣ ጻ፣ ጺ፣ ጹ፣ ጸ ብለን እንይዛለን ማለት ነው። ከዚህ በመቀጠል የምናገኘው ደግሞ ይሄ ፈ ፊደል ይባላል። ፈ ፈ ፊደል ላይ በደንብ ልብ ብላችሁ ተከተሉኝ። ፈን ስንጽፍ የመጀመሪያው ፈ ፊደል እንደዛ አድርገን ከዚህ ጋር ከጻፍነ ሁለተኛ ፉን ለመጻፍ ምንድን ነው የምናደርገው? እቺኛዋን ወደዚህ እናዞራታለን። እንደምታዩት እዚህ ጋር ፉ እንደዛ አድርገን እንጽፋታለን ማለት ነው። እቺ ሁለተኛዋ ሶስተኛዋ ፊ ደግሞ እንዴት ነው የምንጽፋት? መጀመሪያ ፈን ከጻፍነ በኋላ እዚች ጋር ትንሽ ዞር ስናደርጋት ይቺ ፊ ትባላለች። ፊ አራተኛ ፋ ልክ እንደዛ አድርገን ቀጥ ነው የምናደርገው ሙሉ ለሙሉ ሁለተኛ ፉ እንደዛ አድርገን ካጣመም ነው አራተኛዋ ደግሞ ሙሉ ለሙሉ ቀጥ ትላለች ማለት ነው። ይቺ ፋ ትባላለች። ስድስተኛዋ ፍ ደግሞ እንዴት እንደምትጻፍዩ፣ መጀመሪያ እንደዚህ እንደ ፈ ከጻፍነ በኋላ አራተኛዋን እንጽፋለን። አራተኛዋን ከጻፍነ በኋላ ከላይ እናዞረዋለን። አሁን የእነዚህን ነው የሶስቱን ልዩነት መያዝ መቻል አለባችሁ። ፉ ካልነ ወደ ግራ እንደዚህ ጠመም ነው የሚለው። ፋ ካልነ ሙሉ ለሙሉ ቀጥ ነው የሚለው። ፍ ካልነ ደግሞ እንደ አራተኛው ሙሉ ለሙሉ ቀጥ ብሎ ነገር ግን ከዚህ ጋር ወደ ቀኝ ይታጠፋል ማለት ነው። ስለዚህ የነዚህን የሶስቱን ፊደል ልዩነት በደንብ መያዝ መቻል አለባችሁ። ስለዚህ ወደ መጀመሪያው ስንሄድ የመጀመሪያው ፈ እንላለን፣ ሁለተኛ ፉ፣ ሶስተኛ ፊ፣ አራተኛ ፋ፣ አምስተኛ ፌ፣ ስድስተኛ ፍ፣ ሰባተኛ ፎ፣ የመጨረሻ እና ስምንተኛ ፏ ፏ ፍ ፌ ፋ ፊ ፉ ፈ። ኦኬ፣ ከዚህ ቀጥሎ የምናገኘው ደግሞ ፐ ፊደል ነው። ፐ ፐ ፐ እና ቅድም እያልኳቸው የነበረ ይህንን ነው። ይሄኛው ፊደል ማለት ይሄኛው ነው። ይሄ ደግሞ ፐ ፊደል ነው። ስለዚህ የእነዚህ የሁለቱን ልዩነት ማወቅ መቻል አለባቸው ካልነ ጠበቅ አድርገን ነው የምንጠራው። ይሄኛው ማለት ነው ጠበቅ አድርገን ነው የምንጠራው ካልነ። ይሄኛው ደግሞ ለቀቅ አድርገን በንፋስ ነው የምንፈጥረው፣ በንፋስ ድምፁ የሚፈጥረው በንፋስ በቀላሉ ፐ ፐ ማለት እንችላለን። ይሄኛው ግን ጠበቅ አድርገን በ ብለን ነው የምንጠራው። ስለዚህ አሁን ወደ ፐ ፊደል እንሄድና የመጀመሪያው ፐ እንላለን። ፐ፣ ሁለተኛ ፑ፣ ሶስተኛ ፒ፣ አራተኛ ፓ፣ አምስተኛ ፔ፣ ስድስተኛ ፕ ሰባተኛ ፖ፣ እንዲሁም የመጨረሻ እና ስምንተኛው ኳ ኳ ብለን ጠሯል። ኳ ፖ፣ ፕ፣ ፔ፣ ፓ፣ ፒ፣ ፑ፣ ፐ። ፐ አሁን መጨረሻው ላይ ደርሰናል። የመጨረሻው ፊደል ደግሞ ቨ ተብሎ ይጠራል። እንዴት ነው አጠራሩ? ቨ ስንል በላይኛው ጥርስና በታችኛው ከንፈር ነው የሚጠራው። በላይኛው ጥርስና በታችኛው ከንፈር ልብ ብላችሁ ይዩት። በላይኛው ጥርስና በታችኛው ከንፈር ስትጠሩት ቨ የሚል ድምጽታችኋል። ነገር ግን በ ከሆነ ግን በሁለቱም ከንፈር ነው የሚጠራው። በፊደል ከሆነ በሁለቱም ከንፈር በማለት ይሄኛው ነው ከላይ ምንም ነገር የሌለው በማለት ይሄ ነው። ነገር ግን ይሄኛው ቨ ከተባላቸው እዚህ ላይ አግዳሚ ይጨመርበታል። በ ይሄኛው ሲሆን ይሄኛው ቨ ይሆናል። በ ካልነው ሁለቱም ከንፈር በማነካከት የምንፈጥረው ድምጽ ሲሆን ቨ ስንል ደግሞ በላይኛው ጥርስና በታችኛው ከንፈር የሚፈጠር ድምጽ ነው ማለት ነው። ኦኬ ስለዚህ የመጀመሪያው ቨ እንላለን። ሁለተኛ ቪ፣ ቫ። ብዙ ሰው ይሄን ቨ ፊደል አያውቀውም፣ አልፎት ይሄዳል። መሃል ላይ አንዳንዴ ይመጣል፣ መጨረሻ ላይ አንዳንዴ ይመጣል እና ብዙዎቻችን አናውቀውም። ስለዚህ ይሄ ፊደል በከንፈርና በጥርስ የሚጠራ በላይኛው ጥርስና በከንፈር፣ በታችኛው ከንፈር የሚጠራ ቨ ተብሎ የሚጠራው ነው። ልብ በሉ እሺ። እዛ ቪ ቨ ስለዚህ የመጀመሪያው ቨ ብለን እንጠራዋለን ማለት ነው። በዚህ መልክና ከዚህም በተጨማሪ ደግሞ በተለይ የሚመሳሰሉ ፊደሎች ፐና ጰ ፐና ጰ፣ እንዲሁም ደግሞ ጸና ፀ ሁለቱ የተመሳሳይ ናቸው። ፈና ቨ እንዲሁም ተና ጠ፣ እነሱን አንድ ቀን በሌላ ቪዲዮ ይምሰራላችሁ ነው የሚሆነው። ከዚህ በተጨማሪ ፊደላትን አጠናቀናል። ቀጣይ ክላስ የሚሆነው ቃላት መስረታ ነው። ቃላት መስረታ ደግሞ ከመሰረቱ ከሃ ጀምረን እያንዳንዱ በሃ ፊደል በለ ፊደል በመ በሰ እያልን እያንዳንዱ ፊደል ቃልን መሰረትበታለን ማለት ነው። በዛ ቃል መሰረት ደግሞ እንዴት አድርገን አገጣጥመ ማንበብና መጻፍ እንደምንችል አብረን የምናይነው የሚሆነው። እናንተ በተከታታይ የሚለቀቁ ቪዲዮዎችን በደንብ በትኩረት በመመልከት ራሳችሁን ያለምንም ሁኔታ እዚሁ ቪዲዮ ላይ መቀየር ትችላላችሁ። ከዛ በተጨማሪ ደግሞ በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት አምስት ቀን ከሰኞ እስከ አርብ በሚገኙ የስራ ቀናት ብቻ በኦንላይን ባላችሁበት ሆናችሁ እጃችሁ በሚገኝ ስልክ እያስተማርነ ነው የምንገኘው። እኛን ማግኘት ከፈለጋችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም የምታገኙ ነው የሚሆነው። እንዲሁም ሊንኮቻችን በመጠቀም ታገኙናላችሁ። በአጭር ጊዜ በተቀላጠፈና በሚያምር ሁኔታ እናንተም በሚገባችሁ መልክ አማርኛን ከመሰረቱ እንዲሁም እንግሊዝኛና ሂሳብንም ጨምሮ እናስተምራችኋለን። አብራችሁኝ እስከዚህ ሰዓት እየተከታተላችሁኝ ያላችሁ እህት ወንድሞቼ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።